ከሱ አፊት እያልኩ ነው። ኦኬ ሰላም ቤተሰው ልብ ብላችሁ አዳምጡኝ። እናንተ እውነታ ሲነገራችሁ አትሰሙ። ይሄ ልጅ እኔ ቪዲዮ ሰርቼበት ነበር። ምንድን ነው ያልኩት? ይሄ ልጅ ተልኮ አለው። ተልኮውን ለመፈጸም ነው የመጣው። ማን እንደላከው አስረግጬ ነው የምነግራችሁ ማለት ነው። ግን እናንተ አሰሙ። ይመጣል አላልኳችሁ ነበር? ይኸው መጥቷል። ምን አይነት ነገር ነው ይዞ የመጣው እሱ ሀይሜን እንደሚወዳት ኦኬ። ነገ ደግሞ ሀይሜን እንደሚያፈቅራት ይናገራል። ለምን እንደሆነ ታውቃላችሁ? ገንዘብ ተከፍሎት ተልኮ ነው የመጣው ማን እንደላከው ታውቃላችሁ? ቡርኬን የምትወደዋለች? የቡርኬ ፍቅረኛ ናት የምትባለዋ ሴት ናት የላከችው ሀይሚና ቡራን ለመለያየት። እንደዚህ ስትባሉ አትወዱም፣ አትወዱም። ምን ይደረግ። እውነት ሲነገራችሁ መስማት አትፈልጉም። ገባችሁ? መስማት አትፈልጉም። እውነታው ልብ ብላችሁ አዳምጡኝ። እኔ በትክክል የደረሰኝን መረጃ ነው የምነግራችሁ። እውነታውን ልንገራችሁ። ይኸውላችሁ ይሄ እንደ ቀልድ የሚታይና እንደ ቀልድ የሚታለፍ ነገር አይደለም። ነገ ይሄ ነገር ትክክል ካልሆነ እኔ የምላችሁ ካልሆነ ከሆነ እውነት ታዘቡኝ። ይኸውላችሁ እሱ የተላከው ሀይሚን እንደሚያፈቅር፣ አሁን ቡርኬ ሀይሚ ላይ ያለው እምነት ሀይሚን ላይ ያለው ትረስት እንዲያነሳ እየተደረገ ነው። ገባችሁ? ለምሳሌ አሁን ልጁ እኔ ላግኘክ ሲለው እነሱም አብረው መጡ። ማናማ ፍፄና ሀይሚ ማለት ነው። ግን ቡርኬ የሚያገኘው ልጁን ብቻ እንደነበረ ነው። ከዛ በኋላ እንደሚወዳት ነገረው። ለእሷ ግን አላላትም። ለማን የነገረው? ለቡርኬ። ቡርኬ አሁን ምን ይሰማዋል? ኦኬ፣ እሷን ይወዳት አላለ። እሷ የምትወደው ወንድ አላ አደለ ይላል ይላል ቡርኬ ኦፍኮርስ፣ ቢኮዝ ወንድ ነው የሚሰማው ሄኗ የሚወዳት ወንድ አለ አደለ። በቃ እኔም የራሴን የሆነ ነገር መጀመር አለብኝ ብሎ ያስባል። ይሄ እንዲሁን ደግሞ እያደረጉ ያሉ ማን ናቸው? ቡርኬን የምትወደው ሴት ናት፣ ያለፈው ታሪኩ፣ የባለፈ ፍቅረኛ። ይሄንን ነገር ለሱ ሰጥተዋል። ዛሬ ሰው ገንዘብ ከተከፈለው የማያደርገው ነገር የለም። እኔ ይሄንን ነገር ቆርጣችሁ እችን የምናገራትን እባካችሁ፣ እባካችሁ ይሄን ቪዲዮ የምትሰሙ በሙሉ እችን የምናገራትን ብቻ ፕሊዝ ቆርጣችሁ ለጥፉልኝ ይሄን ብቻ ይሄን ብቻ ማለት ነው። ይውላችሁ እዚህ ሚዲያ ላይ ራሱ ማለት ነው ቡርኬን እንዲያቋሽሽ፣ ሀይሚን እንድታቋሽሽ፣ እንዲያቋሽሹ ገንዘብ የሚከፍሉ ሰዎች አሉ። ታውቃላችሁ? ይሄን ብር ከፍለው የሚያሰድቡ ሰዎች አሉ። ገባችሁ? እኛ ግን እንዲለያዩ ስለማንፈልግ ነግሬያቸዋለሁ ከዚህ በፊት ለእኛ ራሱ ለእኛ እንኳን ለእኛ እንኳን እናንተ በእንደዚህ እንደዚህ ብላችሁ ቪዲዮ ስሩ፣ የምትፈልጉትን እንሰጣችኋለን የሚሉን ሰዎች አሉ ግን የገንዘብ እንትን ሳይሆን እኛ ህሊናችን ስለማይፈቅድ ሁለቱ እንዲለያዩ ስለማንፈልግ በሁለቱ ዜራ የሚጠቅማቸውን ነገር ነው የምንሰራው። እንዲህ ደግሞ ሲሰራላችሁ እናንተ ቪዲዮ ላይክ አታረጉም፣ ሼር አታረጉም። እናንተ ግን የሆነ ሰው ወይ ቡርኬን እየሰደበ ቢሆን ወይ ሃይሚን እየሰደበ ቢሆን ግን ያ ቪዲዮ ብዙ እይታ ነው የሚኖረው፣ ብዙ ላይክ ነው የሚኖረው፣ ብዙ ሼር ነው የሚኖረው። እኛ ግን ለእነሱ የሚጠቅም ነገር እነሱ እንዳይለያዩ ለእነሱ ድጋፍ የሚሆን ነገር ስንናገር ካነት ሌሰን ልትሰሙን አችሉም ኤን ወይስ? አሁን የምናገረውን ነገር ከልባችሁ አዳምጡ፣ ገባችሁ? አዳምጡ። ቡርኬና ሀይሚ ይህን ነገር ይሄ ልጅ የመጣው ተከፍሎት ነው። ሀይሚ እወዳታለሁ ያለው አንተ ፊት ነው። ለብቻዋ ግን አላላትም። አንተ እንዲሰማክ አንተ በአይም በህሊናክ ኦኬ። እሷ ለካ ሌላ ወንድ ይዛብኛለች ብለክ አስበክ አግሬሲቭ እንድትሆን እንድት በቃ አግሬሲቭ እንድትሆን ነው እየተደረግ ያለው ቡርኬ። ገባ፣ ንቃ። ሃይሚ፣ አንቺ ላይም ደግሞ ቁማር ነው እየተሰራብሻለሁ። ቁማር ነው እየተሰራብሻለሁ፣ ንቂ። ነቅታችሁ ሁለታችሁ አንድ የጠረጴዛ ወንበር ላይ ተወያይታችሁ ችግራችሁን አንድ ሰው ሳታስገቡ መፍታት ትችላላችሁ። ኢትስ ፋይን፣ ይሄ ነገር ጥሩ አማራጭ ነው። ገባችሁ? አማራጭ ነው። አይ ሁል ጊዜ እኛ እየመጣን በቃ እሷም ሌላ ወንድ ይዛለች ኦረዲ፣ የሚወዳት ወንድ አለ፣ እኔም የራሴ ህይወት እጀምራለሁ ብለህ ከሄድክ ሁለታችሁም ትጎዳላችሁ። ቡርኬ አይኖ ቡርኬ በጣም ሪስፔክት ያደርጋል ሴትን ልጅ በጣም ነው የሚያከብረው። በጣም ታውቃላችሁ። ብዙ ጊዜ በተደጋጋሚ ሀይሚ በጥፊ መተዋለች፣ ገፍትረዋለች። ግን ያ በቃ ያው ስሜቷ ነው። ኦኬ አንደርስታንድ። አረጋታለሁ እኔ። ግን ቡርኬ በጣም የሴት ሪስፔክት አለው። የሴት ልጅ ሪስፔክት ስላለ፣ ፕሊስ እኔም ሴት ነኝና ስማኝ። ሁለታችሁ በጠረጴዛ ዙሪያ ችግራችሁ መፍታት ካልቻላችሁ፣ አብርሽ ሶሪ፣ ቡርኬ የከፋ ነገር ነው እየመጣ ያለው። ገባ? የከፋ ነገር ነው። አንተ በስሜት ሌላ ሴት ጋር እንድትሄድ እየተደረክ ነው። ቆም ብለ ካስብ የእውነት ቆም ብለ ልታስብ ይገባል። የእውነቴን ነው ምነግርክ። እርግጠኛ ነኝ። ይሄን ቪዲዮ ሁላችሁም ቆርጣችሁ ሜንሽን አርጉለት ቲክቶክ ላይ አሰራጩት። በቃ ይሄ ትክክለኛ ነገር ነው። ቀጣይ የሚመጣው እጣፋንታ ይሄ ነው። ቡርኬ ከሌላ ሰው ጋር ታገኙታላችሁ። ጠብቁ። ምን አለች በሉኝ። ምክንያቱም ይሄ እሱ አሁን ስሜታዊ የሚያደርግ ነገር ነው የተፈጠረው። ልጁ ዝም ብሎ ሃይሚንና እነሱን የሚያገኝበት አፖርቹኒቲ አመሻይቶ ቡርኬ ፊት እኔ ወዳት አስቡት ወንድ ልጅ እንደዚህ ሲባል የሚወዳት ሴት ፊት ሴት ፊት ምን እንደሚሰማው አዳም አስቡት። ሰው ቡርኬ ላይም እኔ እንትን አለን፣ ግን በጠረጴዛ ዙሪያ ይፍቱ ነው የምለው። በቃ እነሱ ብዙ ጠላት ነው ያለባቸው፣ በጠረጴዛ ዙሪያ ይፍቱ። ኢቭን እንኳን ትላንትና ስልኩ ላይ ፎቶውን አላየንም ብለው እስክሪን ጠጋይተው አድርገው ብዙ ነገር እንትን ሲሉ ነበረ። ኖ እና ለፐብሊክ ማሳየት አለባት እንዴ ከሴት ጋር የነበረበትን ፎቶ ቡርኬ። እንደዛ ማሳብ የለባችሁም ፕሊስ። ኦኬ ኤንዌስ ጋይስ ላይክ አርጉት ሼር አርጉት የሀይሚ ቤት የሀይሚና የቡራ ቤተሰቦች የሀይሚና የቡራ ኦዲየንሶች ሩታ ወልዳለች እና እንኳን ማሪያም ማረችሽ በሏት በዚህ አጋጣሚ።